ሌላው ውሰን ቤተ ክርስቲያን ራሷ አማላጅ ናት። እንግዲህ ሌላ አማላጅ ተገኝቷል ታማል ዳለች። የጠቀሱት ከምንድን ነው? ከአባ ጊዮርጊስ ዘጋስጫ ለሰዎቹ ሁሉ ለዓለሙ ሁሉ መረትን የምታሰጭ እንግዲያስ የሰንበት ረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ሰንበተ ክርስቲያን ሆይ ለምኝልን፣ እውነት አርነት ያወጣል። ሰንበት አማላጅ ሊሆነን አይችልም። ሰንበተ ክርስቲያንን የሚያከብር ትውልድ እንደማይጠፋ ማለት ነው። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይለናል ኢየሱስ ወደ ረፍተ ነፍስ እንደሚሸጋገር ወደ ሕይወት እንደሚሸጋገር ከሞት ወደ ዘላለም ህይወት የምንሻገረው እውነተኛ ሰንበት የሆኑን እረፍት የሆኑን ኢየሱስ ክርስቶስን ስንቀበል ብቻ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ እና ፍርሳን የተሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ የስተ ትምህርቶችን የምናፈርስበት የእግዚአብሔር ቃል እውቀትን ደግሞ ወደ እናንተ የምናደርስበት መርሃ ግብራችን ነው። ዛሬም እንደተለመደው አንድ የምናፈርሰው ሀሳብ ይኖራል። ከሰንበት ጋር በተገናኘ ሰንበትን እንግዲህ ማክበር በዚህ ዘመን የሚያስገኘው ጥቅም አለ ወይ ብለን ብንጠይቅ፣ ኦርቶዶክሳዊያን ለዚህ ጥያቄ የሚሰጡት ምላሽ አለ እና እሱን ምላሻቸውን እስቲ ሰምተን ሌላው ሰንበት ቤተክርስቲያን ራሷ አማላጅ ናት፣ ታማልዳለች። አባ ጊዮርጊስ ዘጋሥጫ ሰጭ በሰዓታቱ ሰአሊ ለነ ሰንበተ ክርስቲያን ቅድስት ለውልደሰብ መድኃኒት ለዓለማ ዓለም ሰፋኒት ነ አላት። ለሰዎቹ ሁሉ ለዓለሙ ሁሉ ምህረትን የምታማልጅ ምህረትን የምታሰጭ ሰንበተ ክርስቲያን ሆይ ለምኝልን፣ ለዓለማ ዓለምም ሰፋኒት ለዘላለምም ኗሪ ነሽ እና አላት። በውስጧ የሚካተቱ ስራዎች አለማለፋቸው አለፋቸውን ነው እያመለከተ ያለ በውስጧ የተደረጉ ስራዎች እንደማያልፉ በሰንበተ ክርስቲያንን የሚያከብር ትውልድ እንደማይጠፋ ማለት ነው። ወደ እረፍተ ነፍስ እንደሚሸጋገር፣ ወደ ህይወት እንደሚሸጋገር እንግዲህ። ሌላ አማላጅ ተገኝቷል። እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብዙ አማላጆች እንዳሉ እናውቃለን። ቅዱሳን የሚሏቸው የሰዎች አማላጆች እንዳሉ፣ መላእክቶች ደግሞ አማላጆች ናቸው ተብሎ ይታመናል። አሁን ላይ ደግሞ ሰንበት ራሷ ምንድነች? አማላጅ ነች እያሉን ነው እንግዲህ መምሩ ሲናገሩ እንደሰማ ናቸው ሰንበተ ክርስቲያን ራሷ አማላጅ ናት ታማልዳለች። ብለው የሚጠቅሱት ምንድን ነው? መጽሐፍ ዱስን አይደለም የሚጠቅሱት አባ ጊዮርጊስ ዘጋ ሲጫ ነው። አባ ዘጋ ሲጫ በሰዓታቱ ምንድን ያለው? ለሰዎች ሁሉ ለዓለም ሁሉ ምረትን የምታማ ልጂ የምታሰጪ ሰንበተ ክርስቲያን ሆይ ለምኝልኝ፣ ብሏታል ይላሉ። እንግዲህ ሰንበተ ክርስቲያን ሆይ ምን በይ? ለምኝልኝ። ስለዚህ ጸሎት ራሱ ወዴት ያደርጋሉ ማለት ነው? ወደ ሰንበት ያደርጋሉ ማለት አሁን ወደ ማርያም ወደ ሚካኤል የሚደረገው ጸሎት ብቻ አልበቃ ብሏቸው አሁን ደግሞ ወደየት ነው የሚጸልዩት? ወደ ሰንበትም ይጸልያሉ። እመቤታችን ማርያም ሆይ እንደሚሉት ሰንበት ሆይ እያሉ ደግሞ ወደ ሰንበት ለምኝልን እያሉ መልጃቸውን ያቀርባሉ ማለት ነው። እንግዲህ ራሳቸውን ከሰንበት ምን አድርጓል ማለት ነው? ዝቅ አድርጓል። ሰንበት የበላይ ሆነዋል፣ እነሱ ደግሞ የበታች ሆነዋል ማለት ነው። ለምኝልን ሰንበተ ክርስቲያንን የሚያከብር ትውልድ እንደማይጠፋ ወደ ሕይወት እንደሚሸጋገር ማሳያ ነው በማለት ይናገራሉ። አሁን በጣም ማስተዋል ያለብን ነገሮች አሉ። የመጀመሪያው ነገር ሰንበስንል እኮ ቀን ነው ስለ ቀን ነው የምናወራው ሰንበት ፐርሰን አይደለም አይሰማም አይለማም አይናገርም ወደሱ ሱ ወደ ሰንበት ወደ ቀን ልንጸልይ ፈጽሞ አንችልም ለምን ከተባለ ፐርሰን አይደለም የሚሰማ ነገር አይደለም ቀን ነው ዕለት ነው ሰንበት አማላጅ ሊሆነን አይችልም በፍጹም አማላጅ ሊሆነን አይችልም ሰንበትን የሚያከብር ሰው ደግሞ ወደ ዘላለም ህይወት ይገባል የሚል ትምህርት መጽሐፍ ቅዱሳችን አያውቁም ለዛም ነው እሳቸውም ይህን ነገር ስለሚያውቁ ይመስለኛል ከመጽሐፍ ቅዱስ ያልጠቀሱት ስለየለ የጠቀሱት ከምንድን ነው ከአባ ጊዮርጊስ ዘጋስጫ ለዚህ ነው ለኦርቶዶክሳውያን ወንጌል ያስፈልጋል ምንለው በምክንያት እያያችሁ ነው ወደ ሰንበት ይጸልያሉ ሰንበትን አማልጅኝ ይላሉ ይማጸናሉ ሰንበትን ያከበረ ሰው ደግሞ ምን ያደርጋል ወደ ዘላለም ህይወት ይሻገራል ብሎ ይናገራሉ። መጽሐፍ ቅዱሳችን ስለዚህ ጉዳይ ምን ይናገራል ካል ሰንበት ምንድን ነው? ሰንበት እንደምናውቀው በብሉይ ኪዳን እግዚአብሔር እንደ ህግ አድርጎ እስራኤላውያን እንዲያከብሩት የሰጣቸው ትእዛዝ ነው። ለምሳሌ በዘጸአት ምዕራፍ ሀያ ቁጥር ስምንት ላይ ማንበብ እንችላለን። የሰንበትን ቀን ትቀድሰው ዘንድ አስብ ይላል ትእዛዝ አድርጎ በዚህ ጊዜ ቢሰጣቸው ከዛ በፊትም ግን ሰንበት የሚባለው ነገር እንደነበር እንደሚያስቡት እናውቃለን። ግን በትእዛዝ መልክ ዘጸአት ምዕራፍ 20 ላይ ትእዛዝ አድርጎ ህጉ ላይ ያስቀምጧል እግዚአብሔር። ይሄ ብቻ አይደለም ዘሌዋውያን ምዕራፍ 26 ቁጥር ሁለት ላይ ብናነብ ሰንበታቴን ጠብቁ፣ መቅደሴንም ፍሩ፣ እኔ እግዚአብሔር ነኝ በማለት ይናገራል። ዘፀአት ምዕራፍ 20 ቅድም የጠቀስኩላችሁ ላይ የበለጠ ሲያብራራው ስለ ሰንበት እንደዚህ ይላል ከቁጥር 9 ጀምሮ ስድስት ቀን ስራ፣ ተግባርንም ሁሉ አድርግ። ሰባተኛውም ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ ወንድ ልጅም ሴት ልጅም ሎሌህም ገረድም ከብትም በደጆችም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር በስድስት ቀን ሰማይና ምድርን ባህርንም ባቸውን ሁሉ ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኳታል፣ ቀድሷታል፣ በማለት ይናገራል። የሚገርማቸው እዚህ ዘጻት ምራፍ ሀያ ላይ ያለው ሀሳብ ዘፍጥረት ምራፍ አንድ ላይ ያለውን ሀሳብ ነው የሚያጠናክረው ማለት ነው። ዘፍጥረት ምራፍ ሁለት ላይ እንደዚህ ይላል ከቁጥር አንድ ጀምሮ ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ። እግዚአብሔርም የሰራውን ስራ በሰባተኛ ሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከስራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው፣ ቀደሰው፤ እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና በማለት ይነግረናል ሙሴ። ስለዚህ ገና አስቀድሞ ዘፍጥረት ላይ ሰንበት የሚለው ኮንሰፕት ነበር፣ ግን ዘፀአት ላይ ህግ፣ ትእዛዝ ሆኖ ተጽፎ እንዲያከብሩ ተደረጉ ማለት ነው። ስለዚህ እግዚአብሔር ነው ሰንበትን ሰዎች እንዲያከብሩ ያደረገው። ሰዎች ስንል የዓለም ሁሉ ሰው ነው ወይ ስንል አይደለም። ህዝቤ የሚለውን ለእስራኤል የተሰጠ ህግ ነው። ለእስራኤላውያን የተሰጠ ህግ ነው። ዘጸአት ምዕራፍ ያለ የምናነበው ነገር እሱን ነው። ለእስራኤላውያን ነው እግዚአብሔር ምን ያደረገው ይህንን ሰንበት እንዲያከብሩት ህግ አድርጎ የሰጣቸው። ይህን ሰንበት አለማክበር ራሱን የቻለ የምንነበረው ቅጣት ነበረው። እስከ ግድያ ድረስ ይደርስ ነበር ሰንበትን አለማክበር። ወደ አዲስ ኪዳን ስንመጣስ ይህ ህግ ቀጥሏል ወይ? ለዓለም ሁሉ ህዝብ ተሰጥቷል ወይ ብንን በፍጹም እንደዚህ አይነት ህግ መጽሐፍ ቅዱሳችን ላይ የለም። ለዛ ነው ቆላሲያስ መልእክት ላይ ሐዋርያው እንደዚህ በማለት የሚነግረን ቆላሲያስ ምዕራፍ 2 ቁጥር 16 ላይ እንደዚህ ይላል እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው በማለት ይናገራል ተመልከቱ እነዚህ ነገሮች ጥላ ናቸው ክርስቶስን የሚያሳዩ ናቸው እንጂ በራሳቸው የሚቆሙ ነገሮች አይደሉም ለምን አሁን ማን መጥቷል? አካሉ መጥቷል አካሉ ማን ክርስቶስ መጥቷል ስለዚህ አካሉ ሲመጣ ጥላው ይቀራል ፍፃሜን አግኝቷል፣ ተፈጽሟል። ስለዚህ አሁን ላይ ክርስቲያኖች ሰንበት ብለን የምናከብረው የተለየ እለት የለንም። ዕብራውያን ላይም ተመሳሳይ ነገር እናገኛለን። የዕብራውያን መልእክት ምዕራፍ አራት ቁጥር ዘጠኝ ላይ እንደዚህ ይላል እንግዲያስ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላችኋል። ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና። አያችሁ ምን ቀርቷል? የሰንበት እረፍት ቀርቷል። ግን የቀረው ለማን ነው? ለእግዚአብሔር ህዝብ ቀርቷል። አሁን ተመልከቱ። ያኔ በብሉይ ኪዳን ዘመን እስራኤላውያን ነበሩ የእግዚአብሔር ህዝብ የተባሉት። ለእነሱ ምን ተሰጥቶ ነበር? ሰንበት እንዲያከብሩ ህግ ተሰጥቷቸው ነበር። አሁን ላይ ስንል እግዚአብሔር አዲሱን ኪዳን ገብቷል። ስለዚህ ለህዝቡ፣ ለእርሱ ለሆነው ህዝብ የሰንበት እረፍት ቀጥሏል ወይንስ ቀርቷል ብለን ስንጠይቅ ቀርቷል እንግዲያስ የሰንበት እረፍት ለእግዚአብሔር ህዝብ ቀርቶላቸዋል ለምን ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና ስለዚህ አሁን እኛ ክርስቲያኖች የምናከብረው በተለየ መንገድ ሰንበት ነው ብለን እንደ ህግ የምናከብረው የተለየ ዕለት የለንም። የሆነ ቀን ላይ ስራ ሳንሰራ ቁጭ ስላል የዘላለም ህይወት እንወርሳለን ብለንም አናምን። እንኳን አሁን በአዲስ ኪዳን ይቅርና በብሉይ ኪዳን እንኳን የዘላለም ህይወት መውረሻ መንገድ አልነበረም። ስለዚህ አሁን እኛ የዘላለም ህይወትን የምንወርሰው ከሞት ወደ ህይወት የምንሻገረው እንዴት ነው ከተባለ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 10 ላይ ይህን ቃል እናገኛለን። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ የሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድነው አይደለም። ስለዚህ የኃጢአት ማስተሰሪያ የምናገኘው ከልጁ ከኢየሱስ ክርስቶስ የተነሳ ነው፣ ከደሙ የተነሳ ነው። ወደ ህይወት የምንሻገረው ክርስቶስ ኢየሱስን ስናምን ብቻና ብቻ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እውነት እውነት እላቸዋለሁ፣ ቃሌን የሚሰማ የላከኝንም የሚያምን የዘላለም ህይወት አለው ከሞትም ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም፣ ይለናል ኢየሱስ። ስለዚህ ከሞት ወደ ህይወት የምንሻገረው ሰንበትን ስላከበርን አይደለም የሆነ ቀን ላይ ስራ ሳንሰራ ቤታችን ቁጭ ስላል ወይም የሆነ ቦታ ሄደን ስላደረግን ወይም ቸርች ስለሄድን ወይም ስላስቀደስን አይደለም። ከሞት ወደ ዘላለም ህይወት የምንሻገር ከሞት ወደ ዘላለም ህይወት የምንሻገረው እውነተኛ ሰንበት የሆነውን እረፍት የሆነውን ኢየሱስ ክርስቶስን ስንቀበል ብቻ ነው። ለዛ ነው የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ጌታ ሲናገር እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የተባለው። ስለዚህ አሁን ሰዎች የሚያርፉት የሆነ ቀን ላይ ስራ ስራ ልሄዱ አይደለም እውነተኛ እረፍት የምናገኘው ያ የስጋ እረፍት ሊሰጠን ይችላል። ኦፍኮርስ፣ ምንም ጥያቄ የለውም። ቤታችን ስናርፍ እረፍት ሊሰማን ይችላል፣ እንዝናና እንችላለን። እሱ አይደለም ፖይንቱ። ፖይንቱ ስለ ዘላለም እረፍት ነው የምናውረው። ስለዚህ አሁን ላይ የዘላለም እረፍት የምናገኘው ጌታ ኢየሱስ ክርስቶስን ስናምን ነው። እራሱ እንደተናገረ ሸክማችሁ የከበደ ወደ እኔ ነው ብሏል። ስለዚህ ሰዎች፣ ይህ የሃይማኖት ካባን ያደረጉ ሰዎች እናንተ ላይ እግዚአብሔር ያላዘዘውን ሸክም እንዲጭኑባችሁ አትፍቀዱ። እውቀት ነፃ ያወጣል። የእግዚአብሔር ቃል ነፃ ያወጣል። እውነት አርነት ያወጣል። ስለዚህ እነዚህ ሰዎች ከሚያስተምሩት የሐሰት ትምህርት ማምለጥ የምትችሉት ወደዚህ ሕያው ቃል ስትመለሱ። አባ ጊዮርጊስ ዘጋስጫ አይደለም፣ ስለ እምነታችሁ ሊመሰክርላችሁ የሚገባው ሐዋርያቱ ናቸው። ስለ እምነታችን መናገር ያለባቸው ሰዓታት መጽሐፍ አይደለም። ምን ማድረግ እንደሚገባን ሊጠቁመን የሚገባው መጽሐፍ ሰዓታት አይደለም፣ መጽሐፍ ቅዱስ ነው። ይህን ካላወቃችሁ መጽሐፍ ቅዱስን ካላነበባችሁ፣ ካላጠናችሁ ይኸው እንደምንሰማው ሰንበት አማልጅን እያልን እንጸልያለን ይላሉ። ሰንበት አማላጅ ነች፣ ታስታርቀናለች፣ ለዓለም ሁሉ ምሕረትን ታሰጣለች ይሉናል። አያችሁ ኦርቶዶክሳውያን፣ ይህን መጽሐፍ ካላነሳችሁት እንደዚህ አይነት የሐሰት ትምህርት ውስጥ ትገባላችሁ። ለዛ ነው ወንጌል ለኦርቶዶክሳውያን ብለን የምንናገረው። ኢየሱስን እመኑ ወደ ዘላለም ሕይወት ወደ ዘላለም እረፍት ኑ ብለን ልሰብካችኋለን። ጸጋ ይብዛላችሁ።